በመደመር መንግሥት ይቅርታና እርቀ ሰላም ኢኮኖሚያዊ መነቃቃት ዜጋ ተኮርነት የለውጡ ፖለቲካዊ ሥርዓት ማሳያዎች ናቸው። ኅብረ ብሔራዊ አንድነትና የወል ትርክ ተሳቢዎች ተገቢውን ትኩረት ያገኙት በመደመር መንግሥት ነው። እነዚህ የእሴት ግንባታ ሥራዎች ኢትዮጵያን ወደ እመርታ ምዕራፍ አሸጋግረዋል። የዛሬውንና የመጪውን ትውልድ ጥቅምና ፍላጎት በዘላቂነት ለማሟላት ሕብረ ብሔር አንድነትን ለማጠናከር የመደመር መንግስት በርካታ ስራዎችን አከናውኗል። የመደመር መንግስት በምርጫ አብላጫ ድምፅ ያላገኙ ፓርቲዎችን ተቃዋሚ ከሚለው ይልቅ ተፎካካሪ ብሎ ከመበየን ይነሳል። ከተፎካካሪ የፖለቲካ ፓርቲዎች አባላት ጋር አብሮ ከመስራትና ኃላፊነትን ከማካፈል አንጻር በኢትዮጵያ ታሪክ አዲስና ልዩ ምዕራፍ ገልጧል። የኢትዮጵያን የማንሰራራት ጉዞ በእጅጉ ያፋጥናሉ፣ ከተስፋ ወደሚጨበጥ ብርሃን የሚደረገውን ሀገራዊ ትልም የሚያሳኩ ናቸው። ሰባቱ የጉባብ ስራቶች የመደመር መንግሥት ብዝሃ ዘርፍ የኢኮኖሚ አቅጣጫን ይከተላል። ከሰባት ዓመት በፊት ይታረስ የነበረው መሬት ከ14 ሚሊዮን 273345 ሄክታር በ2016-17 በጀት ዓመት ወደ 32 ሚሊዮን 177820 ሄክታር ማሳደግ አስችሎታል። የሀገሪቱ አጠቃላይ አመታዊ የስንዴ ምርት ከ485 ሚሊዮን ኩንታል የማይበልጥ ነበር። የወቅቱ አማካይ ምርታማነት 27.7 ኩንታል በሄክታር ነበር። ላለፉት ሰባት ዓመታት በተሰራው ስራ አጠቃላይ ዓመታዊ የስንዴ ምርት ወደ 289 ሚሊዮን ኩንታል ማደግ ችሏል። አማካይ ምርታማነቱም ማንነቱም ወደ 35.4 ኩንታል በሄክታር ሊያድግ ችሏል። በተሰሩ ውጤታማ ስራዎች በ2014 ዓ.ም ሀገራዊ የስንዴን ፍጆታ በሀገር ውስጥ መተካት ተችሏል። ኢትዮጵያ ስንዴን ከውጭ ከማስገባት አልፋ ለውጭ ገበያ አቅራቢ ሀገር ሆናለች። ኢትዮጵያ በስንዴ ልማት ላይ በሠራቻቸው ሥራዎች የዓለም የምግብና የእርሻ ድርጅት ፋኦ ዕውቅና ሰጥቷል። የመደመር መንግሥት ከግብርና ሥራው ጎን ለጎን በአረንጓዴ አሻራ መርሃ ግብር ይበል የሚያሰኝ ሥራን እያከናወነ ይገኛል። ከ2011 እስከ 2017 ድረስ 47 ቢሊዮን ችግኞች ተተክለዋል። በ2011 ዓ ም የተጀመረው የአረንጓዴ አሻራ መርሃ ግብር የደን ሽፋን ከነበረበት 17.2 በመቶ ወደ 23.6 በመቶ ከፍ አድርጎታል። ከተተከሉ ችግኞች 60 በመቶ ያህሉ ቡናን ጨምሮ ለምግብነት የሚሆኑ እንደ አቮካዶና ማንጎ የመሳሰሉ የፍራፍሬ ችግኞች ሲሆኑ ከቤተሰብ የምግብ ፍጆታ አልፎ የውጭና የሀገር ውስጥ ንግድን በማሳለጥ ለአርሶ አደሩ ተጨማሪ ገቢን ፈጥሯል። የውጭ ምንዛሬም ምንጭ ሆኗል። ቡና ለሀገራችን ያለው ኢኮኖሚያዊ ፋይዳ ከማንኛውም ጊዜ በተለየ ሁኔታ እመርት አሳይቷል። በ2010 ዓ ም 449230 ቶን የነበረው የቡና ምርት በ2017 ዓ ም ወደ 1139428 ቶን ማሳደግ ተችሏል። በ2012 ከተመረተው የአቮካዶ ምርት 3242 ቶን ወደ ውጭ ተልኮ 933239 የአሜሪካ ዶላር ተገኝቷል። በ2017 ዓመተ ምህረት ከተመረተው የአቮካዶ ምርት ወደ 5491000 ቶን በመላክ 1481146 የአሜሪካ ዶላር ከፍ ማድረግ ተችሏል። ኢትዮጵያ የምግብ እጦት ምሳሌነቷ ክትሞ የተትረፈረፈ መሶብ እንዲኖራት የሌማት ትሩፋት መርሃ ግብርን ጀምራለች። የአርሶና አርብቶ አደሩን ሕይወት ያሻሻሉ መካከለኛና ሰፋፊ የመስኖ አውታሮች ተገንብተዋል። የአምራች ኢንዱስትሪ ልማት ዘርፉን ለማሳደግ በተካሄደው የኢትዮጵያ ታምርት ንቅናቄ በዘርፉ ተኪ ምርቶችን በሀገር ውስጥ ለማምረት በተከናወኑ ተግባራት 4.5 ቢሊዮን ዶላር የሚገመቱ ተኪ ምርቶችን ማምረት ተችሏል። አምራች ኢንዱስትሪው በ2011 በጀት ዓመት ከአጠቃላይ ኢኮኖሚው የነበረው ድርሻ ከዜሮ በታች በእጅጉ የወረደ ነበር። የመደመር መንግሥት ባለፉት ሰባት ዓመታት ባደረገው ርብርብ የዘርፉ ኢኮኖሚያዊ ዕድገት በ2017 በጀት ዓመት ወደ 10.7 በመቶ አድጓል። በዚህም 318 ሚሊዮን 379 ሺህ የአሜሪካን ዶላር የውጭ ምንዛሬ ማግኘት ተችሏል። የኢንዱስትሪዎች የማምረት አቅም ደግሞ ከ59 በመቶ ወደ 65.2 በመቶ ከፍ ብሏል። የመደመር መንግሥት ለቴክኖሎጂ ላቅ ያለ ቦታ አለው። የአምስት ሚሊዮን የኢትዮጵያ ኩደሮች ኢኒሽቲቭ ሀገር በቀል መፍትሄዎችን የሚሰጡ ወጣቶችን በስልጠና ለማፍራት የሚደረገው እንቅስቃሴ ለቴክኖሎጂ ማበብና ለፈጠራ መጎልበት ያለመ ሌላው የመደመር መንግስት ድንቅ ሀሳብ ነው። ስለ ሰው ሰራሽ አስተውሎት ኤአይ ቴክኖሎጂና እንደ ሀገር ሊያበረክት ስለሚችለው ፋይዳ ጥልቅ መረዳትና እምነት ያለው የመደመር መንግስት ቴክኖሎጂውን በወሳኝ ቁልፍ ሴክተሮች ላይ ተግባራዊ አድርጓል። ቀልጣፋ አገልግሎት እንዲኖር በማሰብ በአዲስ አበባ ከተማ የተጀመረው መሶብ የአንድ ማዕከል አገልግሎት ወደ ክልሎች ተደራሽ ሆኗል የመደመር መንግስት ኢትዮጵያን ለማሻገር ባለው ህልምና ትልም በሶማሌ ክልል በአመት 111 ሚሊዮን ሊትር ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያው ዙር ተመርቋል በአመት። 1.33 ቢሊዮን ሊትር የማምረት አቅም ያለው የሁለተኛው ምዕራፍ ግንባታም ተጀምሯል። በሶማሌ ክልል የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የማዳበሪያ ፋብሪካ ግንባታ ወደ ስራ ተገብቷል። የነዳጅ ማጣሪያ ፋብሪካው በዓመት 3.5 ሚሊዮን ቶን የማምረት አቅም አለው። በአርባ ወራት ውስጥ ለማጠናቀቅ እቅድ የተያዘለት የማዳበሪያ ፋብሪካው በ25 ቢሊዮን ዶላር ይገነባል። እነዚህ ፕሮጀክቶች ኢትዮጵያ የምታደርገውን የማንሰራራት ምዕራፍ ይበልጥ የተቀላጠፈ ያደርጉታል። ግዙፍና አዳዲስ ዘመናዊ የወርቅና የድንጋይ ከሰል ማውጫዎች በተሟላ መልኩ ሥራ የጀመሩት የመደመር መንግሥት ለዘርፉ በሰጠው ልዩ ትኩረት ነው። የመደመር መንግሥት ታሪክና ቅርሶችን ለሕዝቦች አንድነትና አብሮነት ለመጠቀም እየሰራበት ነው። ከአዳዲስ የቱሪዝም መዳረሻዎች ባሻገር ለነባር የቱሪስት መዳረሻዎች ትኩረት ሰጥቷል። እርጅና የተጫናቸውን ነባር ቅርሶች ከማደስ ባሻገር በመደመር መንግሥት ተግባራዊ በሆኑት በገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች ምቹና ማራኪ የቱሪስት መዳረሻዎችን ማስፋት ተችሏል። ሐሳብ ጀምሮ መጨረስና ትግበራ የመደመር መንግሥት መገለጫዎች ሆነዋል። በጣት በሚቆጠሩ ወራት ከተሞች የእርጅና ካባቸውን ገፈዋል። በከተሞች በስኬት የታጀበው የኮሪደር ልማት ወደ አርሶና አርብቶ አደሩ ቀዬ ዘልቋል። ድህነትን ለመቀነስ የሚያስችሉ ሰው ተኮር የልማት ሥራዎች በውጤት ታጅበው ተተግብረዋል። ማዕድ ማጋራት የአቅመ ደካሞችና የአረጋውያን ቤቶች መጠገንና ማደስ የተማሪዎችና የአረጋውያን መገባ ተጋላጭና ተጎጂ የሆኑ የኅብረተሰብ ክፍሎች ጥበቃና እንክብካቤ አብነቶች ናቸው። በሀገር ቤት በብልሹ አሰራሮችና የፕሮጀክት አመራር ስንነቶች ተፈትኗል። ዓለም አቀፍ ጫናዎቹም የትየሌል ነበሩ። የጋላቢዎችና ተጋላቢዎች ተደጋጋሚ ጥቃት። መንግስት ፈተናዎችን ተቋቁሞ ፕሮጀክቱን ነፍስ የዘራበት በመደመር መንግስት አመራር ብልሃትና ውሳኔ ሰጭነት እውን ሆኗል። ታላቁ የኢትዮጵያ ሕዳሴ ግድብ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከጎረቤት እስከ ዓለም ሀገራት ዲፕሎማሲያዊ ሥራዎች ተሠርተዋል። በጠንካራ የዲፕሎማሲ ጥረት ከሚደግፉና የፋይናንስ ምንጭ ሊሆኑ ከሚችሉ አዳዲስ ሀገራትና ተቋማት ጋር ግንኙነት የመፍጠር ስራው፣ አዳዲስ የገበያ አማራጮችን ፍለጋ በእስያ በአውሮፓና በመካከለኛው ምስራቅ ሀገራት የተደረጉ ስምሪቶች፣ በተከታታይ የተወሰዱ ሌሎች እርምጃዎች ነበሩ። የተጀመረው የሀገራችን የማንሰራራት ምዕራፍ በጽኑ መሠረት ላይ እንዲገነባ ኢትዮጵያ የባህር በር የማግኘት ተፈጥሯዊ መብቷን ለማስከበር የመደመር መንግስት የትውልዱን ጥያቄ አንስቷል። የመደመር መንግስት ሀገር በቀል የኢኮኖሚ ሪፎርምና የአስር ዓመት የልማት እቅዶችን ቀርጾ ተግባራዊ በማድረጉ ባለፉት ሰባት ዓመታት ኢኮኖሚው አስተማማኝ መሠረት ላይ እንዲገኝ አስችሎታል። ሀገራዊ ሪፎርሙን ተከትሎ ከ2010 እስከ 2016 ባሉት ዓመታት ኢኮኖሚው በአማካኝ የ7.2 በመቶ እድገት አስመዝግቧል። በ2017 በጀት ዓመት ደግሞ ወደ 9.2 በመቶ ከፍ ብሏል።